ሰላም ሰላም ዛሬ የምንመለከተው እንግዲህ ማንኛውም በወተት ላም እርባታ ላይ ወይም ደግሞ ከብቶችን መስራት የተዘጋጀ አርቢ ማድረግ ካለባቸው ጥንቃቄዎች ውስጥ ከብቶቻችንን ከመገብን በኋላ በቀን ቢያንስ ከ20 እስከ 30 ሰከንድ ማታ ማታ ቢሆን የሚመከርበት ልክ እንደዚህ ከብቶቻችንን ከኋላ ቆመን ስንመለከታቸው በዚህ በኩል በግራ በኩል የምንመለከተው የሆዳቸውን ክፍል ሁልጊዜ ጊዜ ትሪያንግሉን ጎርጎድ እንዳለ ወይም ደግሞ በደንብ እንዳልተወጠረ ማየት አስፈላጊ ነው። ይሄ በሚሆንበት ሰዓት እንግዲህ ጥሩ ስርዓተ ውህደት እንዳላቸው ወይም ደግሞ የፈርስ ስርዓት በጥሩ ሁኔታ እየሄደ እንደሆነ እንዲሁም ደግሞ መጥገባቸውን የምናይበት ነው። ነገር ግን ያለ ልክ በሚወጠርበት ሰዓት ወይም ደግሞ ልክ እንደ ኳስ እቺ ቦታ ብቻ እንደዚህ ተገፍታ በምትወጣበት ሰዓት ወይም ደግሞ በጣም የተወጠረ አይነት ስሜትና ይሄን ወድታች ስትነኩት ደግሞ ይሄ የተነፋ አይነት ስሜት፣ አየር በአየር መሞላት አይነት ስሜት ካለው ደግሞ የሆነ ችግር እንዳለ የምትገምቱበት ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ በከብት እርባታ ላይ እየተሰማራችሁ ካላችሁ አንደኛ የሚፈጠርበትን ምክንያት እንመለከታለን። ሁለተኛ ነገር ደግሞ እንደ መፍትሄ ብለን የምናስቀምጣቸው አምስት ስቴፖች አሉ በጣም ቀላል እስከ ከባድ ድረስ የምንላቸው ማለት ነው እና እርባታ ውስጥ ደግሞ መጥፋት ከሌሉባቸው ግብዓቶች ውስጥ ሶስቱን እነግራቸዋለሁ። በጣም ለኢመርጀንሲ ጉዳዮች የሚሆኑ ወይም ደግሞ ለአፋጣኝ ጉዳዮች የሚሆኑ ሶስት እቃዎችን አሳያቸዋለሁ ማለት ነው። በመጀመሪያ ደረጃ ግን መመልከት ያለብን እነዚህ ጉዳዮች በምን ይፈጠራሉ የሚለውን እንመልከት። ለምሳሌ ይሄ ሩሚናል ቲምፓኒ የምንለው ወይም ደግሞ የዚህ የብሎቲንግ ብለን የምናነሳው አይነት ህመም ወይም ደግሞ ከዳይጀሽን ሲስተም ጋር ተያይዞ የሚመጡ ህመሞች ውስጥ አንደኛና ዋነኛው እንዲሁም ደግሞ በተደጋጋሚ ከሚያጋጥሙች ውስጥ ውስጥ የሚጠቀስ ነው። ስለዚህ ይሄ የብሎቲንግ የምንለው ወይም ደግሞ የጨጓራ መወጠር ብለን የምናነሳው ላሞቻችን ባልተለመደ አይነት መንገድ የተለያዩ ከፍተኛ ካርቦሃይድሬት መጠን ያላቸውን ግሬኖች ወይም ደግሞ እነዚህ ምንድን ነው ጥራጥሬዎችን ለምሳሌ በቆሎ ሊሆን ይችላል፣ አተር መሰለር፣ ስንዴ ነገር ሊሆን ይችላል፣ ገብስ ገለባዎች ሊሆን ፍሩሽካ ሊሆን ይችላል። እነዚህ አይነት ግብአቶችን ተረፈ ምርቶችን ያለ ልክ በከፍተኛ ፍጥነት ሲመገቡ አዲሳቸው ሲሆን በከፍተኛ ፍጥነት ሲመገቡ ይሄን አይነት ችግር ሊፈጥር ይችላል። በሁለት አይነት መንገድ ከብቶቻችን ይታመማሉ። የመጀመሪያው መንገድ በጣም ችግሩ ሲሰፋና ሀገራችን ላይ በሀገራችን ላይ ባለው እርባታ በጣም ያልተለመደው ከብቶቻችን ወይም በሰዎች ስንመለከተው ሰዎች ከከሰል ጋር ወይም ደግሞ ካልተቀጣጠለ ጭስ ካለው ከሰል ጋር አብረው በሚቆዩበት ሰዓት ተመርዘው እንደሚሞቱት ላሞቻችንም በራሳቸው ፈርስ ውስጥ የሚመረተውን አይነት ጋዞች በመመረዝ ሊሞቱብን ይችላሉ፣ በሰዓታት ልዩነት ማለት ነው። ስለዚህ በሀገራችን ግን በጣም የተለመደው ይሄ እረፍት የማጣቱ፣ መብላት ፍላጎት ማጣቱ፣ መቀመጥ መነሳት፣ ይሄ ትንፋሽ መቆራረጥ፣ ተኝቶ ማቃሰት አይነት ነገሮች በጣም የተለመዱ ናቸው። ስለዚህ አፋጣኝ የሆነ መፍትሄ ያስፈልጋቸዋል ማለት ነው። ስለዚህ በመጀመሪያ ደረጃ ያለችበትን ሁኔታ ማየት አስፈላጊ ነው። ያ ማለት ይሄ የዚህ የፈርስ ወይም ደግሞ የፈርስ መወጠሩ ወይም ደግሞ የጨጓራ ያለልክ መወጠሩ በምን ያክል ደረጃ ነው ያለው የሚለውን ማየት አስፈላጊ ነው የሚሆነው። ከብቶቻችን ይህንን ችግሮችን በቋሚነት ለመከላከል የሚጠቅሙ ምንድን ነው? ከብቶቻችንን ያልተለመደ አይነት መኖ በወዲያው አለማስተዋወቅ እጅግ በጣም አስፈላጊ ነው። ሁለተኛው ነገር ግን ለግጦሽን ብታወጧቸው ወይም ደግሞ ላሞቻችሁ ወጥተው የሚግጡበት ነገርም ቢኖር ግሬዚንግ ሜትን የምትጠቀሙበት አይነት መንገድም ካለ ማድረግ ያሉባችሁ ነገሮች ምንድናቸው? መጀመሪያ ደረቅ ሳርን ወይም ደግሞ ይሄ ጨጓራን ስቲሙሌት ሊያደርግ የሚችል ወይም ደግሞ መቧጠጥ አይነት መኮርኮር አይነት ባህሪ ያላቸውን ድራይማተሮች ብትጠቀሙ በጣም የተሻለ ነው። ሁልጊዜ ከብቶቻችን በቀን ውስጥ መመገብ ያለባቸው የራሱ የተወሰነለት በከብቶቻችን ክብደት መጠን መሰረት መጠቀም ያለባቸው ድራይ ማተሮች አሉ። ስለዚህ እነዛው ውስጥ በቀጣይነት እንዲጠቀሙ ማድረግ ወይም ደግሞ ድርቆሾች ሊሆን ይችላል። ገለባ ነክ ነገሮችንና የሳር ድርቆሽ በጣም ታዋቂ የሚባሉ ናቸው። የኒውትሪሽናል መጠናቸው በጣም አነስተኛ ቢሆንም ነገር ግን ደግሞ ሩመን ህልዝ የምንለው ወይም ደግሞ የዚህ የፈርስን ስርዓት በደንብ ለላሞቻችን ጤናማ እንዲሆኑ ከሚያደርጉ ነገሮች ውስጥ አንደኛ ድራይ ማተሮች ናቸው። በጣም ደረቅ የሆኑ እና ጨጓራ ውስጥ ገብተው ግድግዳዎችን እየነካኩ ወይም ደግሞ ፈርስ እዛ ውስጥ ያለው የገባው እህል እንዲገላበጥ የሚያደርጉት እነዚህ የ የድራይ ማተሮች ናቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ ላሞቻችንን በዚህ በኩል ቆመን ስንመለከታቸው በዚህ በግራ በኩል ያለው የሚወጠር ከሆነ ከብቶቻችን አደጋ ላይ እንዳሉ ወይም ደግሞ የሆነ ሕክምና እንደሚያስፈልጋቸው መገመት አስፈላጊ ነው። ይህንን ካያችሁ በኋላ ልናደርግ የምንችላቸው እንደ መፍትሄ የሚቀመጡ አይነት ጉዳዮች አሉ። የመጀመሪያው እንግዲህ ይሄ ይህንን አይነት በጣም ስለታማ የሆነ ጩቤ ማስቀመጥ ነው። ይሄ የሚሆነው በመጨረሻ ደረጃ ከብቲቷ ልትሞት ስትቃረብ ወይም ደግሞ በጣም የትንፋሽ ማጣት አይነት የትንፋሽ መቆራረጥ አይነት ስሜት ሲኖር፣ ይህንን እንጠቀማለን። በነገራችን ላይ ይህንን ትሮካር እና ካሉንላ የሚባሉ አይነት ግብአቶች አሉ። በዚህ በሀገራችን ላይ በጣም ያልተለመዱ ናቸው። የራሱ የሆነ እኛ ሎካል በሆነ መንገድ ነው ይህንን የምንጠቀመው። ነገር ግን ደግሞ የራሱን የቻለ ይሄ በቆዳቸውንና እንዲሁም ደግሞ ጨጓራቸውን መብሳት የሚችልና ራሱ ደግሞ ማስተንፈሻ ያለው ግብአት አለ። ለጊዜው ግን የምንጠቀመው ይህንን ነው። ከዚህ በተጨማሪ ደግሞ እስከ ሀያ ሴንቲሜትር የሚሆን እንጨት በዚህ መልኩ አፋቸው ውስጥ ገብቶ ምላሳቸውን በማንቀሳቀስና ይህንን ለማውጣት በሚጥሩበት ሰዓት ባለው እንቅስቃሴ መልሶ የፈርስ ስርዓት እንዲነቃቃ የምናረግበት ዘዴ ማለት ነው። ይህንን እንጨት ሶስተኛ የፓራፊን ይዘት ያላቸው ዘይቶች፣ የፀጉር ቅባቶች እንዲሁም ደግሞ ቬጅቴብል ኦይሎች፣ ያ ማለት የአኩሪያተር ዘይት ሊሆን ይችላል፣ የፓልሞይል ሊሆን ይችላል። እነዚህ እነዚህ አይነት ቬጅቴብል ኦይሎችን ሙሉ በሙሉ ማዘጋጀት እና አንድ ሊትር ያክል እንዲጋቱ ማድረግ ነው። በዚህ እንጠቀማለን ማለት ነው። ስለዚህ የመጀመሪያና በጣም ቀላሉ ስቴፕ የሚሆነው ከብቶቻችንን ማንቀሳቀስ ነው። ማንቀሳቀስ የምንለው እንዴት ነው? ለምሳሌ ከብቶቻችን ባሉበት ሁኔታ ተወጥሮ ያለው በጣም ገፍቷቸው ያለው አተነፋፈሳቸውን እያቆራረጠ ያለውን አይነት የተወጠረ ጨጓራ ምንድነው የምናደረገው? እንዲንቀሳቀስና እንዲገላበጥ ማድረግ ነው። ከዚህ ጋር ተያይዞ ደግሞ ሌላኛው አንደኛው የምናደረግበት ሌላ የምንጠቀምበት ዘዴ ምንድን ነው? ቡጢን መጠቀም ነው። ለምሳሌ ቡጢን የምንጠቀመው ምንድን ነው? ይሄን ወደ ውስጥ መግፋት፣ ይሄን ወደ ውስጥ መግፋት፣ እንደዚህ አድርጋችሁ ወደ ውስጥ መግፋትና ጨጓራ እንዲገላበጥ ወይም ደግሞ ውስጥ ላይ ያሉ ግብአቶች እንቅስቃሴን እንዲፈጥሩ ማድረግ ነው። ያ ማለት ድራይ ማተሮች የሚሰሩትን ስራ ማለት ነው። ውስጥ ላይ ገብተው እንግዲህ እየቧጠጡ መልሳ እንድታመነዥግ እያደረጉ፣ ከዚህ በተጨማሪ ደግሞ መልሳ በደንብ ዳይጀስት እንድታደረገው ግብአቱን ይረዳታል ማለት ነው። ስለዚህ ይህንን ቡጢ በመጠቀም ሆድን በተደጋጋሚ መግፋት ይህንን፣ ያበጠውን ቦታ ላይ ይህን ትሪያንግሉ ማለት ነው። እዚህ ጋ የተቀመጠውን ሶስት ማዕዘን ቅርጽ ያለውን ወደ ውስጥ መግፋት ሆዳቸው እንዲገላበጥ ያደርጋል። ስለዚህ መልሶ የፈርስ ስርዓቱ እንዲነቃቃ ሊያደርግ ይችላል ማለት ነው። ሌላኛዎችን የምንጠቀመው እንግዲህ አፋቸው ውስጥ በዚህ መልኩ በመክተት በገመድ በማሰር ደግሞ ይህንን ሲበሉት መልሰው ደግሞ በምላሳቸው ሲያንቀሳቅሱ አንደኛ የማክሳትን ስራ እንዲቀላጠፍ ያደርጋል። ሁለተኛ መልሰው ደግሞ የማመንዠጉን ስራ እንዲሰሩልን ያደርጋል ማለት ነው። ስለዚህ እነዚህ ጉዳዮች ናቸው። በመጨረሻ ደረጃ እንግዲህ የምንጠቀመው ይህንን ይሄንን ነው። ይሄ እንግዲህ በባለሙያዎች ቢሆን የሚመከር ነው። ነገር ግን ደግሞ ይሄንን ጩቤ ስንጠቀም ይሄንን ጩቤ ስንጠቀም እንግዲህ በጣም በከፍተኛ ሁኔታ ላሚቷ በጣም አስቸጋሪ ሁኔታ ውስጥ ገብታ ትንፋሽ ማጣት፣ ያ ብዙ ጊዜ እንግዲህ ጨጓራ በጣም በሚወጠርበት ሰዓት ሳምባን የመጫን አይነት ባህሪን ያመጣል። ስለዚህ ሳምባን በሚጫንበት ሰዓት እንግዲህ አተነፋፈሰው በጣም ሊቸግር ይችላል። የሚወጣው አየርና የሚገባው አየር በጣም ልዩነቱ ሰፊ ይሆናል። ስለዚህ ከብቲቷ አየር ለመሳብስ በጣም ትቸገራለች። ይህንን በምታዩበት ሰዓት እንግዲህ ቀጥታ የመውሰድ ያለባችሁ በተለይ ማታ በሚሆንበት ሰዓት ሰዎች ባለሙያዎችን ማግኘት በማችሉበት ሰዓት በጣም ኢመርጀንሲ ባላችሁበትና ከብቲቷ ልትሞት እያጣጣረች ባለችበት ሁኔታ ውስጥ ይህንን ጩቤ እንግዲህ በመጠቀም ሙሉ በሙሉ ቆዳዋንና ጨጓራውን መብሳት ያስፈልጋል። ማለት ከዛ በኋላ እንግዲህ ሕክምና ሊደረግላት ይገባል። ወዲያው ሙሉ በሙሉ ይህንን ካደረጋችሁ በኋላ ከብቲቷ ቆማ መራመድና ትክክለኛ ሁኔታ ውስጥ መግባት ትጀምራለች። ነገር ግን ኢንፌክሽኖች እንዳይፈጠሩ ከብቲቷ ቋሚ ለሆነ ደግሞ ቁስል ቁስለት ወይም ደግሞ ይሄ ከዚህ ከጨጓራ ቁስለት መላጥ ጋር ተያይዞ የሚኖሩ በሽታዎች እንዳያጠቃት እና ለተለያዩ ኢንፌክሽኖች ለአቦርሽን እንዳትዳረግ ለማድረግ ደግሞ መልሰን ደግሞ ቁስሉን ማከም ይኖርብናል። በባለሙያ ቢሆን በጣም ይመከራል። በተለይ የቁስል ህክምናዎችን የራሳቸው ፕሮሲጀሮች አሉ። እነዛ ፕሮሲጀሮች እየተከተላችሁ ማከም ይኖርባችኋል፣ ወይ የራሳችሁ ወይም ደግሞ ባለሙያዎችን ጠርታችሁ ማለት ነው። ስለዚህ ከብቶቻችንን ከሞላ ጎደል በተለይ ይሄ ሁሉንም አርቢ ሊያጋጥም የሚችል ነው። ብሎቲንግ እንግዲህ ማያቅ አለ ብያ አላስብም። ወይም ደግሞ ሩሚናል ቲምፓኒ ብለን የምንጠቅሰው ወይም ደግሞ የጨጓራ መወጠር የምንለው ነው። ከዚህ ከዳይጀስሽን ሲስተም ላይ ከሚፈጠሩ ህመሞች ውስጥ አንዱን ጠቀስኩላችሁ እንጂ ከዚህ ውስጥ አምስት የሚሆኑ ሌሎች አሉ። በተደጋጋሚ ይሄ የቆሽት መንሸራተት አለ። ከዚህ በተጨማሪ ደግሞ የጨጓራ መጠቅጠቅ እምንለዋለ። እነዚህ እነዚህ ነገሮች የጨጓራ መላጥ፣ መቁሰል፣ እነዚህ እነዚህ ነገሮች እንመለከታለን። በቀጣይ ቪዲዮ ላይ ስለ አሲዲዮሲስ ወይም ደግሞ ከዚህ አሁንም በድጋሚ ከአመጋገብ ከሚመጣ አይነት ስህተት የሚፈጠር ጉዳይ ነው፣ በሰፊው እንመለከታለን። ሰላም።